ፖፑሊዝም ምንድን ነው? ፖፑሊዝም ሕዝበኝነት ተብሎ ተተርጉሟል። ምናልባት ሊቀርበው ይችል ይሆናል። ቃሉ ግን በውስጡ መንገኝነትም የሚል ሀሳብ አለበት። የደቦ ዲሞክራሲ ዲሞክራሲ የሚባለው ነገር ራሱ ደቦ አይደለም። አብዛኛው ሰው ያመነበትና ልክ ነው ብሎ ሀገርን የሚያስተዳድርበት ስርዓት አይደለም ዲሞክራሲ ራሱና የዘመናችን ዲሞክራቶች ፖፑሊዝምን ለምን ፈሩት? ፖፕሊዝም በታየባቸው ሀገራት ያነገበውን ዕዴት ብስጭት አለ የመከዳት ስሜት የፈነቀለው ህዝብ ነው። ስርዓቱን በሚጋልቡት ጥቂት የፖለቲካ ሊቃንና ሀብትን ለግላቸው ባግበሰበሱት ላይ ቁጣውን የሚያሰማው ህዝበኝነትን በአካሄዱ ከምክንያታዊነት ውጭ ነው ሲሉ ይኮንኑታል። አገዛዝን ወይም መንግሥት የሚባለውንና ተቋማቱን ለእኛ ለህዝብ ነው የሚሰሩት ብሎ አለማመን ምክንያታዊ አይደለም ይሉታል። መንግስት ለሀገሩ ዜጋ ሳይሆን ሌላ የውጭ ፍላጎቶችን ለማርካት ነው የሚሰራው ከእኛ ከዜጎቹ ይልቅ ከሌላ ሀገር ለመጡ ሰዎች ነው የመጫወቻ ሜዳውን ያስተካከለው ብሎ የውጭ ሰዎችን መጥላት፣ ጥቂት ባለሥልጣናት በሀብት ማማ ላይ ወጥተው የራሳቸውን ጥቅም እያሳደዱ እኛን ምስኪኖቹን በባርነት እየገዙን ነው ብሎ ማመን፣ አጠቃላይ ከስርዓቱና ከስርዓቱ ሰዎች መፍትሄ ልናገኝ አንችልም ብሎ መደምደምና ሥርዓቱን ከነሰዎቹ ፈነቃቅሎ አዲስ ከቀደሙት ሆዳሞች ጋር ያልተነካካ መሪና ተቋማት እንዲመጡ መፈለግ ይህን መሰሉን የህዝብን ብሶት አጀንዳዎች የሚያራግቡ ፖለቲከኞችን ደግሞ ፖፑሊስት ይሏቸዋል። እውነታውን ሳይሆን ህዝቡ ለማመን የሚፈልገውን የሚናገሩ እወደድ ባዮች፣ አመፅ አቀጣጣዮች፣ በሰው ብሶት ላይ ጨውና ቤንዚን ነስናሾች ይሏቸዋል። የህዝቡን ብሶትና ቁጣ ይዘው የተነሱ የተቃውሞ ፖለቲከኞች። እነዚህ የህዝቡን የብሶት ድምፅ የሚያንጎራጉሩ ፖለቲከኞች ተቃዋሚ ብቻ ሆነውም አልቀሩ። ዛሬ በአሜሪካ፣ በጣሊያን፣ በእንግሊዝ፣ በፈረንሳይና በሌሎች በርካታ የአውሮፓ ሀገሮች ፖፑሊስት ፖለቲከኞች ወደ ፖለቲካው የመሪነት ሥልጣን እየመጡ ነው። ልብ እንበል። የዲሞክራሲዎቹ ስጋት በቀደመው ዘመን እንዲህ አይነት ፖፑሊስት አጀንዳ ያነገቡ ፖለቲከኞች ነበሩ በከፍተኛ የህዝብ ድጋፍ ተመርጠው ኋላ ዲሞክራሲ ተቋማትን ሁሉ ነቃቅለው ጥለው የለየላቸው አምባገነናዊ ዘረኛና ጦረኛ ስርዓቶችን የተከሉ የሚል ፍራቻ ነው። ሂትለርና ሙሶሎኒ ናዚዝምና ፋሽዝምን መጥቀስ ይቻላል። ሁለቱም በአብዛኛው ህዝብ ተወደው ወደ ሥልጣን የመጡ የለየላቸው አምባገነኖች ናቸው። የእነሱን አምሳያ አሁን ድረስ በመላው ዓለም ማግኘት ይቻላል። ሲመረጥ ፖፑሊስት ከተመረጠ በኋላ ደግሞ ተናካሽ አምባገነ። ምክንያቱም የዲሞክራሲ ሚዛን ማስጠበቂያ ተቋማትን ሁሉ የሚያፈርሱትን እነዚህን ፖፑሊስት መሪዎች ስልጣን ላይ ከወጡ በኋላ እነሱን መግራት አይቻልም። ይህች መጽሐፍ የሁለት የታወቁ ምሁራን የጥናት ውጤት ነች። አንደኛው የሃርቫርድ ዩኒቨርሲቲ ሌላኛው የቪክቶሪያ ዩኒቨርሲቲ ፕሮፌሰሮች ናቸው። ከላይ ከጠቆስኳቸው አራት መንግስታት ጥያቄ የቀረበላቸው ይመስለኛል። ይህን የዘመኑን ከባድ የዲሞክራሲ ስጋት ሆኖ የመጣ ፖፑሊዝም የተባለ ጉድ እንዲያጠኑ የፖፑሊዝም ምንጮች ምንድን ናቸው? መፍትሄውስ? ይህ መጽሐፍ ለእነዚህ ጥያቄዎች አጭርና ግልጽ መልስ ለመስጠት ጉዳዩን ለማብራራትና ለሀገር መሪዎችና ፖሊሲ አውጪዎች የመፍትሄ አማራጮችን ለመጠቆም ከሁለት ዓመት በፊት በሃርቫርድና ቪክቶሪያ ምሁራን በትብብር የተሠራ ጥናት ፋይንዲንግ ነው። ምሁራኑ በመረጃና ጠቃሚ መለኪያዎች እያስደገፉ ብዙ ዝርዝር ጉዳዮችን እየጠቀሱ ያብራራሉ። በአጭሩ ግን ግኝታቸው ስለ ፖፑሊዝም የሚነግረን ምንድን ነው? ፖፑሊዝም ምንጩ በዜጎች መካከል የገቢ የሀብት፣ የኑሮ፣ የአቅም አሊያም የአኗኗር ልዩነት በመኖሩ የተነሳ የሚመጣ እንደ ሶሻሊዝም ሰዎችን ሁሉ በሀብት እኩል ለማድረግ የተነሳ የብዙሃኑ ሕዝብ ድምፅ አይደለም። የዘመናችን ፖፑሊዝም ምንጭ በርግጥ ኢኮኖሚያዊ ነው እሱም ሁለት ሲሆን አንዱና ዋነኛው ለዜጎች ሁሉ እኩል እድልን የሚሰጥ ስርዓት የለንም የሚል ሶሻል ሞቢሊቲ ብለው ጠርተውታል ሶሻል ሞቢሊቲ ምንድን ነው ማንም ሰው በርትቶ ከነገደ የማትረፍና ከባለ ገንዘቦቹ ተርታ የመቀላቀልና ማንም ሰው ተግቶ ከተማረ በእውቀቱ ከፍ ያለ ደረጃ ላይ የመድረስ እድሉ ሲኖረው ነው ወታደሩ ለሀገሩ ሳይታክት ዘብ ከቆመ በማዕረግ መሰላል ላይ እንዳይወጣ የሚገድበው መሰናክል ሳይኖርበት የለፋ ሰው በጥረቱ ልክ የልፋቱን ማግኘት ሲችል ማለት ነው። ሰው በላቡ ፍሬ ደስ እንዲሰኝ የሚፈቅድ የሚያስችል የሰዎችን ሀብታም የመሆን መንገድ ለጥቂቶች ብቻ ሰጥቶ ከሌላው ላይ የማይቀማ ፍትሃዊ የሆነ የእድል ስርጭት ካለ ፖፑሊዝም ሊፈጠር አይችልም። ይህ አንደኛው የሀርባርድ ደራሲ ተማሪዎቹን ክፍል ውስጥ ይጠይቃቸዋል። በከተማው ውስጥ የታወቀ እና እጅግ ውድ ሆቴል ውስጥ ገብቶ የሚያውቅ ሰው ማን ነው ብሎ ይጠይቃል። ማንም ገብቶ አያውቅም። እሱም እራሱ አልገባም። ለቁርስ ሻይ አምስት መቶ ብር መክፈል አይችልም። ከዛ ተማሪዎቹን ይጠይቃቸዋል ደግሞ ግን ከሆቴሉ እልፍ ብሎ የላስቲክ ድንኳን ዘርግተው አላፊ አግዳሚውን መንገደኛ ምጽዋት እየጠየቁ መንገድ ዳር የሚውሉና የሚያድሩ ምስኪኖች አሉ። እነሱን በቀን 20 ብር ያረረባቸው ሰዎች ተሻግራችሁ የአምስት መቶ ብር ሻይ ስትጠጡ ምንም አይሰማችሁ ብሎ ይጠይቃቸዋል። ብዙዎቹ ገንዘብ እስካለ ወደ ሆቴሉ ገብተህ የተጠየቀውን ከፍለ መዝናናት በመቻሉ ሐሳብ ላይ ቅሬታም ሆነ ተቃውሞ የላቸውም ይላል፣ ወይም ችግሩ አልታያቸው። እንዲያም ሆኖ እነሱን ብር ቢኖራቸው በቀጥታ ማድረግ የሚፈልጉት እዚያ ገብቶ እንደ ልብ መዝናናት ነው። እና ተማሪዎቹ በጣም የተሸማቀቁት ይላል ደራሲው፣ በዚያ ሆቴል ዙሪያ መግባት የማይችሉ የጎዳና ተዳዳሪዎች መኖራቸው ሳይሆን እኔ ፕሮፌሰራቸው እዚያ ገብቼ የማላውቅ በመሆኑ በጣም ነው ያፈሩት። በእኔ ይሄ የሚያሳየው ይላል ዜጎች በሰዎች የሀብት ልዩነት ላይ ችግር እንደሌለባቸው ነው ሁሉም ሀብታም መሆንንና ገንዘብ የሚያስገኝላቸውን ደስታዎች ማጣጣም ይፈልጋሉ ቅሬቱ ያለው ለምን ሰዎች ከሌላው የበለጠ አገኙ የሚለው አይደለም ዋናው ችግሩ ያለው ሁላችንም ሀብት የማፍራት እኩል እድል አልተሰጠንም የሚለው መሠረታዊ ነጥብ ላይ ነው ለምሳሌ የሀብታም ልጆች ያለምንም ልፋት ሀብታም የመሆን እድሉ ተመቻችቶላቸዋል ጥቂቶች በባሌም በቦሌም ብለው የከበሩ ሁሉን ነገር ተቆጣጥረውት ለሌላው የሚተርፈው በኑሮ የማደጊያ መንገድ የለም። ሁሉም በር ተዘግቷል። ሁሉም በጥቂቶች ታጥሯል። ህዝቡ የበይ ተመልካች ለመሆን ብቻ የተፈጠረ ነው የሚመስለው። ፖፑሊዝምን የወለደው ዋናው ምክንያት ይሄ በዜጎች መካከል የእኩል እድል አለመኖር፣ ማንም ሰው በፈለገበት ሙያ ተሰማርቶ ከድህነት ወደ ሀብታምነት ለመቀየር የሚያስችለው ጠባብ መንገድ የተጠረቀመ ወይም የታነቀ በመሆኑ ነው። በኢኮኖሚ ህይወት ላይ ሶሻል ሞቢሊቲ የለም። አንዴ ድሃ ከሆነ ሁሌም ድሃ፣ አንዴ ሀብታም ከሆነ ሁሌም ሀብታም። ይሄ ነገር መቀየር አለበት። ኢኮኖሚው ለሁሉም ዜጋ የመጫወቻ ካርዱን ሊሰጥ ይገባል። ወደ ሀብት ጉዞ ለሁሉም ዜጋ መፈቀድ አለበት። የጨዋታው ሜዳ ለሁሉም በሚመች መልኩ መደልደል አለበት። ተምሮ መለመን፣ ሰርቶ መምከን መቅረት አለበት። ለሁሉም እኩል ሀብት ሳይሆን እኩል እድል ነው መፍትሄው ፖፑሊዝምን ለማድረግ ይላሉ ምሁራን። ሁለተኛው የፖፑሊዝም ምንጭ ደግሞ አኒኳል አውትካምስ እኔ እናንተ ሁለታችንም የተመሳሳይ ሀገር ዜጎች ነ የሀገራችን ትሩፋትም ሆነ መቅሰፍት በተመሳሳይ መልኩ እኩል ሊነካን ይገባል። አለበለዚያ እኔ ሁሌ መከራ ገፈቱን፣ አንተ ደግሞ ሁሌ እርጎ እርጎውን እየተጎነጨን የጋራ ሀገር አለን ብለን በሰላም ልንቀጥል አንችልም። ኢኮኖሚው አደገ። በጣም ጥሩ ነው። እሺ አንተ ግማሽ ሚሊዮን የሩብ ዓመት ያልተጣራ ትርፍ አገኘ፣ እሰየው። ግን እኔስ ከሥራ የተቀነስኩ፣ ለመሥራት ዝግጁ ሆኜ ሥራ አጣው፣ ለፍቼ ተምሬ ሙያዬን በሥራ ላይ መዋል አልቻልኩ። አንተ ሁሌም ትርፍህን እንድትቆጥር፣ እኔ ደግሞ ሁሌ አበሳይን እንድቆጥር የፈረደብን ሥርዓት ካለ ያ ሥርዓት ተጠራርጎ መወገድ አለበት ብዬ ብነሳ ምንድነው ጥፋቴ? ማንስ ነው በምክንያት ሊቃወመኝ የሚችለው ይጠይቃሉ። እነዚህ ሁለት ምሁራን የዘመናችን ፖፑሊዝም ሁለት ምንጮች የኢኮኖሚ ተጠቃሚነት እድል ለሁሉም አለመዳረሱና ለኢኮኖሚ የሚከፈለው ዋጋ ሁሉም እንደየድርሻው አለመሸከሙ፣ ጥቂቶች የሁልጊዜ ጌቶችና በይዎች፣ ብዙሃኑ ደግሞ የሁልጊዜ ባሪያና የበይ ተመልካች እንዲሆን ስለተፈረደበት ነው። በሊበራል ዲሞክራሲ ውስጥ ያላችሁ ፖሊሲ አውጪዎች በስራችሁ ሁሉ እነዚህን ሁለት የፖፑሊዝም ምንጮች ለማድረቅ ምን ምን ስራ እየሰራችሁ ነው? በጊዜ ካልነቃችሁ ይላሉ እነዚህ ምሁራን፣ ይህ የፖፑሊዝም ሙቭመንት እጅግ ጠንካራ ምክንያቶች አሉት። እናንተም በዘመናት ጥረት የተገነባውን ዲሞክራሲም ከነ ኢኮኖሚ ስርዓታችሁ ጠራርጎ ይወስደዋል፣ ማስጠንቀቂያ ይሰጣሉ ደራሲዎቹ። ይህ ጥናት በተለይ አራቱ ሀገራት አሜሪካ፣ እንግሊዝ ፈረንሳይና ጣሊያንን የሚመለከት ነው ለሌሎችም አይጠቅምም ለማለት ሳይሆን ያንዱ ልብስ ለሁሉም ሰው ልኩ አይሆነውምና ሁላችሁም የየራሳችሁን ኢኮኖሚያዊ ሁኔታ አጢናችሁ የየራሳችሁን ጥበብ በጊዜ ልበሱ አለበለዚያ ሁለቱን ምሁራን አመስግኜ አበቃ።